ጭራ ጭራ ይሆናል እንጂ እንዲህ እኮ ብሎ ነው የወጡት። ለምን ያኔ ትዝ ካልሆት፣ በሩን ዘግቷል። ይህንን እርስዎ እራሱ ልቦናወት ያውቃል ጋሼ። ታዲያ እኔ ጩኸቱን ሰምቼ ሮጬ ስመጣ ልገባ ስም ደፍጥሮ ነው የቆለፉት። እሱ ተውስጥ አሁ ጋሽ የርስቶት ይሆናል። በሰላም ጤና ይስጥልኝ ውድ አጥማጮቼ፣ የተወንድሞቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው በድጋሚ ያው በተከታታይ በማቀርባቸው በልዑል እና ባቤል ባለው ሁኔታ ነው አሁንም ዛሬም በተጨማሪ የመጣሁት። በቅድሚያ እህት ወንድሞቼ አስተያየታችሁን ሁሉ አንብቤ ያለው ሁላችንም ልኡል ጋ ገብተን የምንሰጠው አስተያየት ወይም እኔ ጋ መጣችሁ የምንሰጡት አስተያየት ሁላችን በአቤልና በልኡል ያለው ሁኔታ ደስተኞች አልነበርንም። ልኡል ትክክለኛ ነገር አይደለም የሚያደርገው ብለን ሁላችንም ተቃውመናል። ያው እንደምታዩት ኔም ሁለት ሶስት ቪዲዮ አለ ያደረግነው ነገር ትክክል ነው ብዬ ነው የማምነው። አሁንም ቢሆን ደህና እህት ወንድሞቼ፣ አንዳንድ ጥቂት ሰዎች አላቸው አስተያየት የሰጣችሁ ልታጣሏቸው ነው ምናምን ምናም። ማንም ሰው እነሱ እንዲጣሉ የሚፈልግ የለም። እኔ በበኩሌ አልፈልግም። ብዙዎቻችን ሰዓታችንን አጥፍተን የእነሱን ቪዲዮ የምንወያይበት የምንከታተልበት የሀገራችን ጉዳይ ስለሚያስጨነቀን ብቻ ነው። ማንንም ማንም እንዲወድቅ አንፈልግም ግን ደግሞ በሀገራችን ላይ ደግሞ እንደዚህ ወንጀለኞች ሃይማኖት ቤቶች ምናምን እንዲኖሩ እንዲሰራሩ ደግሞ አንፈልግም። ለዛ ያለው ምንድን ነው እኛ የምናየውን ነገር ያኛው አጥፍቷል ይሄኛው አጥፍቷል የሚለውን መናገር መቻል አለብን። ስለዚህ ይሄ የግላዊ ነገር አይደለም። እኔ ከአቤ ልኡል ጋር በእውነት ነው የምላቸው። አቤል እንደውም አልከታተለውም ነበር። ቅርብ ጊዜ ነው በጣም መከታተል ያመጣሁኝ ይሄ መናጤ ዶክተር ከመጣችበት በኋላ ነው የበለጠ በጣም ተመከታተለው። ልዑልን ግን መጀመሪያውም ጀምር ይከታተላለው። እንኳን ለእኔ ቀርቶ ቋንቋ አማርኛ ቋንቋ ለማይናገሩት ሰዎች እንኳን ጨምሬ ነው ሰብስክራቢ ያስደረግኩት። እኔ ከሁለት ሶስት ኢሜይል ክሬት አድርጌ ነው እሱን ሰብስክራቢ ማድርገው ያደረግኩትም ለሌሎችም ማስደረገው እና የልዑል በጣም በጣም ደጋፊ ነኝ ከሚገባው በላይ እንደነገርኳችሁ ቋንቋውን ለማያውቅ ሰው እንኳን ቢሆን ሰብስክራይብ እንዲያደርጉት ነው የማስደርጋቸው። ስልክ ያለው ሰው እኔ ልዑልን እንዲያይና እንዲከታተል ፈልጋለሁ። ይሁንና ከንቱኑ አንጻር ነው አሁን ምን እየተናገርኩት ያለው። ካሰጠሁት አስተያየት ሰዎች ከተቀየማችሁ አሁንስ፣ ምናልባት አሁን ከተናገረው አንጻር አይ እሱ ልክ ነበር ወይም ሊሆን ይችላል። ግን እኛ የምናየውን ነው የምንፈርደው እንግዲህ የልብን የሚያውቀው አንድ ፈጣሪ ነው። ግን ባየነው፣ ግን እነዛን ያስደሰተ ስለመሰለን የአቤልን ጠላቶች ያስደሰተ ስለመሰለን ልዑልን ተው ብለናል። አያዋጣም፣ ትክክል አይደለም ብለናል። ማለታችንም አሁንም ደግሜ ደግሜ እለዋለሁ በጣም ተገቢ ነበር። ፈጣሪ ምስጋና የሆነው የአቤል ነገር ያው ዳር እየወጣ ነው። በቅርብ ደግሞ ሁሉን ነጻነት አግኝቶ ሌላ እንደዚህ ባለቀሰበት የሚስቅበት ቀን ይመጣል ብዬ አስባለሁ። የተፈጠረው ነገር መቼም ሁላችንም በማይሆን ነገር እይታ እንድንተያይ እያደረገን ነው ያለ ነው ማለት። አንተም ታውቋለህ፣ ስራውን፣ አካሄዱን፣ ሁኔታውን ታውቋለህ። እኔ አንተ እንድታምነኝ ማንም ሰው እንዲያምነኝ አልጠብቅም እኔ በራሴ መንገድ የራሴን እውነት አወጣለሁ። ኢቨን እኔ ጋር አለ የምንትላቸው ማስረጃዎች ለቤተሰቦች አሳያቸዋለሁ ያልኩ ማስረጃዎች ነበሩ። ተጨማሪ እኛ ያላየናቸው ማናቃቸው አለ። እነዚያ ማስረጃዎች እስከወደታሁን አሳየለኝ ራይ እርጉዝ መሆኗን ታውቅ ነበር። የዛን ቀን የቤት ካሜራ አይሰራም ነበር፣ ስለዚህ ካሜራ አጠቃቀም አሰራር ማን ሊያቅ ይችላል እርጉዝ እንደነበረች ያውም ወደ ሶስት ወር እየተጠጋች እርጉዝ ነች። ይህም ነገር ደግሞ ከአንተ ጋር የሚያገናኘው ነገር እንዳለ ነው። እርግዝናው ከአንተ የተፈጠረ እርግዝና ነው። ለዛም እንደ ማረጋገጫም የተናገሩትም አስልተው የደረሱበትም እንግዲህ የሆነ ጊዜ ባትፈልግም ምንም በግድ አንተ ቤት መጥታ አንተ ጋር የማይሆን ነገር አድርጋ እንደተመለሰች እና ደስተኛ እንዳልሆነች ከሶስት ወር በፊት ከዛ ያ ነገር ከተፈጠረ ከሶስት ወር በኋላ የሶስት ወር እርግዝ እንደነብ እንደሆነች ክስቶች ልጆች ያውቃሉ። ይህ ነገር ትንሽ ግራ ያጋባኝ ደግሞ ይበልጥ እኔን ማለት ነው አቤል አበበ እንዲመሰክር ስለሚፈልግ አበበ ያለው ምድ ደጋግማ ለምንመቶ አልተናገርክም የሚል መልእክት ስልክል የነበረው ስልክ ያለ እንግዲህ እንደምታዩት፣ ይሄ ቪዲዮ ላይ የልዑልን አስተያየት አቤልን እንዴት አድርጎ እንደሚያየው ጥያቄው አጠያየቁ ምናምን ስታዩት እንግዲህ ለእኛ ለተመልካች ልብ ይሰብራል፣ ልባችን እኔ በራሴ ትንሽ ደስተኛ አልነበርኩም እና እንግዲህ ከዛ በኋላ ያደረገው ነገር አበበም ደግሞ በመሀል ገብቶ እህቴ ጠፍታለች ምናምን ምናምን ሲል ነገሮቹን አበበም በትክክል ስላላወቀበት ነገሮቹ የተቀየሩ ደግሞ አቤልም ደግሞ በጠየቀው ጥያቄ ልዑልን ሀሳቡን እንዲቀይርና ደሞ ወደ ሌላ መንገድ እንዲያይ አድርጎታል ብዬ እላለሁ። ግን ዞሮ ዞሮ እህት ወንድሞቼ እዚህ ጋ እኛ ምንድን ነው የምንፈልገው? እኔ ምንድን ነው የምንፈልገው? ሁለቱ ጋዜጠኞች፣ ሌሎችም ጋዜጠኞች ኢትዮጵያ ያስፈልጓታል። በቃ ሁለቱ ጋዜጠኞች አሁን እዚህ ስራ ላይ የሚሰሩ እየሰሩት ያሉት በአቤል ኬስ። አዎ በእርግጥ ዘሌም የዘሌም ግሩፕ መግባቱን አውቀናል። በአጠቃላይ አሁን እዛ ኢትዮጵያ ላይ ሆነው የሚሰሩት ጋዜጠኞች በእውነት ነው መላቸው። ፈጣሪ ይጠብቃቸው። እነሱ ባይኖሩ ስንቱ እንግዲህ ሰምተነው አይተነው ማናቀው ግድ ሁሉ አይወጣም ነበር። ስንቱ ብዙሀን ነበር የሚቦጨቅ የሚሞት በግፍ። እና እኔ ምንድን ነበረ በቃ በጣም እንትን እያልኩ የነበረው እየተናገርኩት የነበረው ለምንድን ነው አቤልና ልኡልን አነጣጥለው አቤልን ከጣሉ በኋላ ልኡልን ሚጥሉታል የሚለው ስጋት ነበረኝ። ለምን መሰላችሁ? በመሃላቸው ፍርክሽን መራራቅ ሲመጣና አንዱን ከሰው ቀጣሉት። እንግዲህ አንደኛውን ሰው እንዴት መጣል ያቅታቸዋል ከብዛታቸው አንፃር ማለት ነው። እና ፍርሃታችን፣ እኔ በቃ ምን ብዬ ልንገራችሁ ሁላችሁንም እኔም ጋር ያላችሁ እያገባችሁ የተናገራችሁ እሱም ጋ ገብታችሁ የተናገራችሁ ሁላችሁንም በእውነት ነው ምላችሁ አመሰግናለሁ። በቃ ይሄ ነው የሚያስፈልገው። ሁላችንም ስለ ስለ ጮህን። አሁን በእርግጥ እኔ የኔ ነው ፕሮግራም ምናምን ቢል ሊሆን ይችላል፣ ግን እንትን ግን ፈጥረናል፣ እሱ ተመልሶ እንዲያይ አድርገነዋል ባይ ነኝ። ለምን መሰላችሁ ተደጋገማ ጥፋቶች እየተደጋገሙ እየተደጋገሙ መጥኩ። እያንዳንዱ ሰው ተመልሶ በሚጠይቅበት እሱ በሚጠይቅበት ጥያቄ አይደል ነበረ እየጠየቀ ነበረ። ለምሳሌ ትዝ ይላችሁ እንደሆነ አሁን ባለፈውም ብየዋለሁ። እሱን ሲወነጅሉት ሊታሰር ነው ሲባል የኤልሳን ጓደኛ ና ያንን እዛን ወንድ ቅጥቅጥ አርጎ ነው ያወጣጣቸው ያወጣጣቸው ከመታሰሩ ፍርድ ቤት ሊቀርቡ እነሱ በተደበቁበት የአቤል ጋ ሲመጣ ያንን ነገር ስላላየሁኝ ትንሽ ቀዝቀዝ ስላለ እና ደግሞ ሰዎቹን የሚቀበሉበት መንገድ እንደዚህ በሐሰት ድርቅ ብለው ሲናገሩ ማመኑ ለምን ያምናቸዋል? በእርግጥ የሱ ጓደኛ ስለሆንክ ታዳላለህ ብለው ይሉኛል ምናምን ብሏል። አይደለም ይሄ እውነተኛው ስለሆነ ነው ፍትህ ስለሚያስፈልገው ነው። አቤል ምንም እንዳልደረሰ እንዳልነበረ ሁሉን ነገር እስካወቀ ድረስ ደግሞ የአይን ምስክርም በቤቱ ላይ እንቅስቃሴ ሲደረግ የነበረ ሰው መኖሩ እየታየ ይሄ መጣ አረገዘች፣ ወለደች፣ ዳውት ይመጣል ልባችን ውስጥ እንዴት እንጠረጥረዋለን። ገብታችኋል? እና ያ በማለት ነው እኔ ልዑልን በቃ ሁላችንም የወቀስ ነው ማለት ነው። ግን ዞሮ ዞሮ ፈጣሪ ምስጋና የሆነው በልቦናው ተመልሷል። አሁን ስራውን እየሰራው ነው። ዳር እየደረሱ ነው። ግን እህት ወንድሞች ይህ አሁንም ደግሞ ላለሁኝ ይህ የራሴ አስተያየት ነው። ልዑልን የቀየረው አቤል አበበን የጠየቀበት ጥያቄ ነው። ምናልባት የልዑልን አስተሳሰብ የቀየረው ብዬ አስባለሁኝ። ስህተት ሊሆን ይችላል፣ ግን ይሄ እኔ ያሰብኩት። ለአበበ ብሎታል፣ አቤል የጠየቀ ጥያቄ ትክክል ነው መልስለት ሲለው ሰምተናል። እስኪ ይህን ስሙና እኔ የምለውን ደግሞ ትረዱኝ ይሆናል። እኔ ቤት ውስጥ መኪና ይዞ ገብተው እነዛን ነገሮች በሚያደርጉበት ሰዓት አንተ የት ነበር? ይህ ዛን ዕለት እኮ ጋሽዬ ለማ መኪና ነው ስን ጋሽዬ ፈቅዶ ነው ይቁም ብሏል አለች። አሁን አንተ ምን ስትለኝ ነበር? አንተ ገለ ወይም ደግሞ ሆነ ነገር አድርገህ ቤት ውስጥ ጫጫታ ስትፈጥር ስመጣ ነገሮችን አልከኝ። በዛ በዛ ሙምንት ያው ሁላ ነገር ሲፈጠር አሁን አንተ ከኔ ጋር እንዳልተገናኘው የሚያሳይ ነገር እየተናገርክ ነው ያለው። መለሰ ደግሞ ሊያለች የሚል ነገር እያመጣ ነው ያለው። ያው አለምሽ፣ አሁን ይሄን ነገር ፍትሃዊ በሆነ መንገድ እንዲታይ ይፈልጋለሁ። እኔ አንተ ላይ ይቅርታ ማለት ልሰነዝርብህ ስለሞከርኩ ሰዓቱን እርግጠኛ ቶሊት ይችላል እኮ የትኛው ለምሳሌ እናንተ መኪናውን አቤል መደወል አልቻለም ባለች ሰዓት ነው ወይንስ ለነገሩ የተፈጠረው የሁለቱ ሰዓት የተፈጠረው እና በር የተዘጋበት መኪናው ከመምጣቱ በፊት የመጣው አስር ሰዓት አካባቢ እኔ ደግሞ ማንም ሰው ማጣራት በሚችልበት መንገድ እንግዲህ የኔ ነጽህና ማጣራት የምንችልበት ጉዳይ አለን። እኔ ከዚህ የበለጠ ውሸትም እያየው እንደዚህ ውሸት ሰው ሆኖ ቁጭ ብሎ ከዚህ በላይ መከታተል አልችልም። ቤተሰቦች ሰዓቱ አንተ የት ነበርክ ቦታ ላይ መኪና ቦታ ላይ እንዳልነበርክ እናውቃለን። በሰዓቱ አንተ የት ነበርክ? እኔ ያው እዚያ ገባኝ እኮ የዛ ደጋፊዬም እንደዛ ነው ያልኳቸው በቃ እኔ ታምሜ ነበር ነው ያልኩም። ሌላ እኮ ምንም እንትን አይደለም። ምንድን ነው ከዚህ ከቤታችን የነበረች ማነው ነው አለምነሽ። ምን አደረገች? በቃ ይሄ የጋሽዬ ኃላፊነት ነው። የአንተ ስልክ እምቢ ስላለ ነው እዚህ ቁም አለች። እሺ አልኩ እኔ ከዛ በቃ። እንደዚህ ደርሰና ብለዋል። የአንተም ስልክ አስራ ብሏቸዋል፣ ለጋሽዬ ብላ ምክንያት ደረደረች ቆይ እስኪ ልመለስ እና ይሄ ነገር ዘጠኝ ሰዐት አስር ሰዐት አካባቢ ነበር የተፈጠረው ነው አደለ አስር ሰዐት አካባቢ አዎ አይ አልወጡም እሳቸው እዛው ነበሩኝ ቤት ውስጥ ታዲያ ዓለም ነሽ የአንተ ስልክም ቢብሏቸው ነው ጋሼ ብላ መኪና ግቢ ውስጥ እንዲገባ ያለችህ እሱ የት ሄዶ ነው ለምንድን ነው ቤት ውስጥ ካለ ለምንድን ነው ያልደወለልህ ማን ለምንድን ነው የሚደውለልህ ስልክም ቢብሎ ምናምን እንድትል የምችለው ያው አንዳንድ ጊዜ ድካም ድካም ሲላቸው ወይ ደግሞ እዛ ከክፍላቸው ወደዚህ መምጣት ታልፈለጉ በስልክ ነው የሚያዙ። ሰማችሁ እንግዲህ ይሄ ጀግና አቤል የጠየቀው ጥያቄ በጣም ጎበዝ ትልቅ ጥያቄ ነው። ይሄ ነው እንግዲህ ልዑልን ሆ ብሎ ሐሳቡ እንዲቀየር ያደረገው መሰለኝ። እንግዲህ ይሄ ነው። ከእናንተ ደግሞ የሚለውን የእናንተን ደግሞ አስተያየት በዚህ ጋር እጠብቃለሁ። ግን እኔ ልነግራቸው አልችልም፣ ምን ያክል ምን ያክል ትልቅ አክብሮትና ምስጋና ያለኝ አቤል። አንደኛ ትዕግስቱ በጣም ትዕግስተኛ ነው። በጣም በዚህ በዚህ በየቦታው በየአቅጣጫው በጓደኛው እናትና እህት እንኳን እንዴት ነው የተወ ሲወቀስ፣ የነበረ ያያችሁት፣ ልብ የሚሰብር በጣም በሚያሳዝን ሁኔታ ገዳይ ገዳይ እያሉ ሲሉት፣ ትግሱ ምን አይነትና ምን እንደምላል አቅም ስለ አቤል በእውነት ነው ምላችሁ ይህ ትልቅ በቃ ትልቅ ስጦታ ለእኛ ለኢትዮጵያኖች ትልቅ ስጦታ ነው። በቃ ይሄ ለእናቱ ልጅ ሳይሆን የኢትዮጵያ ልጅ በቃ የሁላችን ልጅ ነው አቤል ነው በእውነት ነው የምላችሁ። ትግስቱ፣ አጠያየቁ፣ ስነ ስርአቱ በእውነት እኔ ምን እንደምል አላውቅም። ብቻ እድሜና ጤናውን ይስጠው፣ በቃ ረጅም እድሜ ይስጠው። ለኢትዮጵያ አንድ አይንዋ ነው በቃ ብዬ ነው የማስበው እና የጠየቀው ጥያቄ ያው አቤል ልዑልንም ያላሰበውን ጥያቄ ነው የጠየቀውና ልዑልንም ሀሳቡን እንዲቀይር ያደርገው። መጀመሪያ ሲገባ የነበረውን አይታችሁ ታላጠያይቁን የልዑልን ጥያቄ ለአቤል ደግሞ ከዛ በኋላ ደሞ ያለውን ነገር ደግሞ መጨረሻ ላይ ታዩታላችሁ። አሁን ዝሮ ዝሮ ወንድማችን ልዑል በጣም እናመሰግናለን። በጣም አሁን ብቹ በውጭ ዛሬና ትናንትና ያሳየን ነገር በጣም ደስ ብሎኛል። እውነት ነው የምላችሁ። እኔ እንዲተጋገዙ ነው የምፈልገው፣ አንድ እንዲሆኑ ነው የምፈልገው። እኔ ከዚህ በፊትም ብያለሁ አንዱ ነው ለማን ይሄ ለነዛኞች እንዳይወቅሱኝ ብዬ ነው፣ ሌሎቹ ደስ እንዳይላቸው ብዬ አይ ሰራም። እነሱ እውነት እስካያዙ ድረስ ምንም ነገር የሚያስፈራቸው እነዛኞች ይወቅሱኛል፣ ለሱ ትሆናለህ የሚባል ነገር የለም። እዚህ ጋር እውነት እውነት ናት። ስለዚህ ዋናው እኔ ምንድን ነው ያልኩት ወንድሞቼ ሁለት ወንድሞቻችን አሁን በአንድ ላይ መስራታቸውን እያየን ነው። ያው በእርግጥ የዘሌም ግሩፕ ጀርባ እንዳለ አሁን አይተናል። በቃ እኔ ደስተኛ ነኝ፣ በእውነት ንምላችሁ፣ ዛሬ እኔ በጣም ደስ ብሎኛል። እኔ ያውም ሀሳቤን ለመግለጽ ብዬ ነው እንጂ ልዑልንም እንደ መውቀስ እንዳይመስላችሁ የተናገርኩት። ያው ግን መሆን ያለበት መናገር ያለብኝን መናገር ስላለብኝ ነው። የእናንተን አስተያየት ትጠብቃለሁ። ከአጠፋው በእውነት ንምላችሁ፣ ይህን አጥፍተሻል፣ ይህን ልክ አደለሽም በሉኝ፣ በጣም ደስ ይለኛል። እዚህ ጋር ቦታ ላይ መማማር ነው እኛ የምንይዘው። አንዱ በአንዱ አንዱን ለመጣል አንዱን ለማንሳት አይደለም። ሁሎችም ጋዜጠኞቻችን ለእኛ ብርቆቻችን ናቸው። ለእኔ ብርቆች ናቸው። ለእኔ ሁሉም ወንድሞቼ ናቸው። ማንንም እዚህ ጋር የምንትንምልበት ነገር የለም። የተሳሳተውን ተሳስተዋል ያልተሳሳተውን አልተሳሳተም ነው የምንለው። እርግጠኛ ነ ብዙዎቻቸው ተከታታዮችም ደግሞ በሀሳብ ተመሳሳይነት አለን እህት ወንድሞቼ ሌላው ተጨማሪ ምን ትዛ ላይ መሰላቸው ባለፈው ቪዲዮ ላይ ብያለሁ የአበበ እናትና እህት አሉበት ብያለሁ ሴትዮዋ ተነግሯቸው ጫና ሊያስደርጉ የመጡ ናቸው ልዑል እንደሚያምነው አውቀዋል እህትየውም ደሞ ዛሬ ስትናገር አምነዋል ነበረ እሱ ምንም አያደርግም አዎ ስላላቸው ስላላቸውና ስለመሰላቸው እሱ ላይ ጫና ለመፍጠር በዛም በዚህም አቤልን ለማናጋት ያደረጉት ነገር ነበር። ዋናው ነገር ግን ሴትዮዋን መጠየቅ መቻል አለባቸው። እነዚህ የተነጋገሩት የተመካከሩት ነገር አላቸው። ደግሞ ሴትዮዋ ማቀዋል፣ ልጃቸው ቤት እንደገዛና መኪና እንደገዛ አቤልን አሳስረው እሳቸው ከልጆቻቸው ጋር በሰላም ሊኖሩ ነበር የፈለጉት፣ መጠየቅ አለባቸው። ሌላው ደግሞ የዛ ሆቴል ቤቱ ያለው ዘበኛ ፕሊስ፣ ይህንን ነገር ገብታችሁ ጻፉ፣ እኔም ጽፋለሁ። እያንዳንዳችሁ የዛ ዘበኛ አቤል ነው ብሎ ሰማሁኝ ብሏል። ስልኩን ደግሞ ስጥ ስለተባለ ነው ያው ስለተነጋገሩበት ነው እሱ የተቀበለው። ምንም ድብድብ የለም፣ ምን የለም፣ ምን የለም። እዛ ሆቴል ውስጥ ያ ዘበኛ መጠየቅ አለበት። እንግዲህ የትንሽ ነገር የምንለው የጥፋት ትንሽ ነገር የለውም። የሆነ ተረት አለ አይደል? የሚባለው እንቁላል ሰርቄ ብትቀጪ ኖሮ ነው በሬ ሰርቆ ሲመጣ እንደዛ። እንዳይሆን ይሄምስ ልጅ ካለበት በጥፋት መጠየቅ መቻል አለበት። ዙሪያ ገደሉን አስሶ ልኡል ራሱ መያዝ አለበት። እነዛ የአክስት ልጆችም ደግሞ እንደዛ ተጣልታ ታቀም አቤል ነው የምትለው ምናምን፣ እናትየው ደግሞ የዚህ የጮኛዋ እናት የተናገሩትን ሰምታችኋል። ሰላምም የላቸውም ምንም ሰላም የላቸውም? ስለዚህ እነዛ ልጆች የአክስት ልጆች የተባሉትም ይጠየቁ። የሀሰት ማስረጃ ነው የያዙት፣ ይጠየቁ። ምንም የሰውን ህይወት፣ ይሄ ልጅ እኮ ስንት ቀን ነው እንቅልፍ የሚያጣ? ይህንን ሁሉ ያቃጠሉበትን ሞራሉ የተጫወቱበት እያንዳንዳቸው መለቀም አለባቸው። ይሄ ነው እኔ የምለው። በነገራችን ላይ ልዑል ባደረገው የዘሌም ግሩፕ ባደረጉት ሁላችንም ከልብ እናመሰግናለን። በእውነት ነው የምላችሁ። እኛ ከእነሱ የምንፈልገው ምንድን ነው? ሰላማቸውን ነው። ለምን እነሱ ለሀገራቸው ስለሚሰሩ እያንዳንዱ ኢትዮጵያዊ ለኢትዮጵያ አንድነት ሰላም የሚፈልግ በሙሉ የእነዚህ እኔ ጋዜጠኞችን ሰላም ይፈልጋል። ስለዚህ አንዱ ጋዜጠኛ ከአንዱ እያበላለጥን አይደለም፣ ሁላቸውን እንፈልጋቸዋለን፣ ለሀገራችን ያስፈልጉናል። ይሄ ነው ዋናው ለማንኛውም ስላዳመጣችሁኝ፣ ከልብ ከልብ አርጌ አመሰግናለሁ። በሌላ አስተያየት እስከምንመጣ የእናንተን ደግሞ አስተያየት ጠብቃለሁኝ። በድጋሚ ስላዳመጣችሁኝ አመሰግናለሁኝ። ባይ። አንድ በሉ ወገን፣ አንድ በሉ ለነች